ትናንትና ከትላንት በስቲያ እንግዲህ ብቻዋን ያልዘለለችውን ገደልም ነው አሁን ብቻዬን ሆኜ ሳለው ልዝለለው የምትለው የነ ዘመነ ካሴ ቡድን ከውስጥ እንደሚወጣው መረጃ ከሆነ ከሌሎቹ ጋር መጣላት ማቁሙ ምናልባትም በቅርቡ እርስ በርሱ እንደ ቁንቡርስ ሊበላላ እንደሚችል መረጃዎች ያሳያል። ቢያዟቸውም ለፕሮክሲ ቢጠቀሙባቸው ምናምን ቢሏቸውም ለተሻለ ግንኙነት ግን አይመርጧቸው። ህወሀት እጇ ላይ የቀራትን መዋቅር ስታጣ ፋኖንም እንኳን የማገዛቀብ ነው የምታጣ ምክንያቱም ግንኙነት ለመፍጠር የምጠቀመው መንግስታዊ መዋቅር ነው። የትግራይ ህዝብና ህወሀት ተነጥለዋል። የአንድ ሳንቲም ሁለት ገጽታ አይደሉም። ህወሀት ማለት የትግራይ ህዝብ፣ የትግራይ ማለት ህዝብ ህወሀት ምናምን የሚለው ህወሀታዊ ሞቶ አሁን አይሰራም። የትግራይ ህዝብ ያለ ህወሀት ይቀጥላል፣ ህወሀት ግን ያለ ትግራይ ህዝብ አይቀጥልም። የትግራይ ህዝብ ኢትዮጵያዊ ነው፣ ሌላ ፓስፖርት የለው ኢትዮጵያዊ ነው። እንደ ሌሎቹ ወንድሞቹ ነው የሚኖረው። ምንም ያገኘው ነገር የለም። የትግራይ እናት ዛሬም ውሃት ይጠማታል፣ የትግራይ ወጣት ዛሬም ፍለጋ ይኳትናል። የትግራይ ወጣት ዛሬም በሊቢያ ይሰደዳል። የትግራይ እናቶች የልጆቻቸው ሀዘን ሳይሽር የቀሩ ልጆቻቸው ሀዘን ይጨመር ይሆን አይጨመር ይሆን ይወስዷቸው ይሆን አይወስዷቸው ይሆን ይገሏቸው ይሆን አይገሏቸው ይሆን የሚል ጭንቀት ውስጥ ናቸው። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64 ሺህ ብር ብቻ ባለሁለት መኝታ 53 ሚሊዮን ብር ባለ 3 መኝታ 6.8 ሚሊዮን ብር በመሀል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብሎዎች መልካም አጋጣሚዎችን የሚጠቀሙ ናቸውና በተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ አላችሁ ሆይ አልን አልንኛ ኛ። ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ አበይት ርዕሰ ጉዳዮችን የምናነሳ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛው። በቁጥር በዛ እያልን ነው ግን በደንብ ተደራሽነታችን የበለጠ እንዲልቅ ደግሞ የእናንተ እገዛ በደንብ ያስፈልገናል። ሼር ኮመንት እያደረጋችሁ አብራችሁ ድትቆ በዛ እንድታግዙን ጥሪ እናስተላልፋለን። ያው ቁጥራችን በርከት ሲል በላይቭ እንደምንመጣ አሁንም ማድረሳሁትም፣ አንተና ፋኖ መች ነው የምትመጡት የሚል ጥያቄ ላላችሁ ሰዎች እኔ እመጣለሁ፣ የፋኖን አላውቅም። እኔ መምጣት አይቀርም፣ የፋኖን ግን አላውቅም። እንደዛ ነው የምለው። ዛሬም እንግዲህ ፋኖ እንዳበቃላት የህወሓትን ትማጽኖና የናብይን ድንቅና ብርቅ ታክቲክ የምንመለከተው ይሆናል። የኢትዮጵያ መንግስት የተከተለው እጅግ ከፍ ያለ ጨዋታ ህወሓትንና የህወሓትን ጄኔቲካሊ አንድ የሆኑ ነገር ግን በአካል የተለያዩ የሆኑ ሰዎችን ጉዳይ በደንብ አድርገን እንመለከተዋለን። እሱን የምናይ ነው የምሆነው። ፋኖ በማራ ክልል እያደረገ ያለው እንቅስቃሴም እንዳበቃለት እንመለከታለን። ህወሀት ከሰሞኑ ስላችሁ እንደነበረው ህወሀት ልክ እንደ ከዚህ ቀደሙ ሊፎክር፣ ልክ እንደ ከዚህ ቀደሙ ሊሸልል፣ ልክ እንደ ከዚህ ቀደሙ አካኪ ዘራፍ ሊል የሚችልበት አቅም የለውም። ህወሀት አሁን አካኪ ዘራፍ ማለት አይችልም። ዘራፍ መረ የተወልዶ መረ ያደገ ምናምን ሊል አይችልም። እምበር ተጋዳ ላይ ያለ ሊዘፍን አይችልም ብዬ ነበር እና ህወሀት ከድሮ ፉከራው፣ ከድሮ ሽለላው፣ ከድሮ ምናምኑ የተለየ ተማጽኖ ለአፍሪካ ህብረት አሰምቷል። የተወሰኑ ህወሀታዊ እንቅስቃሴዎችን ምናልባት በዚህ በአፍሪካ ህብረት በኩል ልንመለከትና ልናይ እንችላለን። ህወሀት እንግዲህ በቀንዱ ፖለቲካ ላይ ያላትን የቀደመ ተንኮል፣ ሴራ፣ ሸፍጥ፣ ደባ፣ ጋሻ ጃግሬዎች ምናምን ምናምን ድሮም የምናውቀው እና የምናየው ነው እና አሁን ከነ እስማኤል ኦማር ጌሌ የሀገሩ የውጭ ጉዳይ ሚኒስትር በአፍሪካ ህብረት ሊቀመንበር ሆኖ መምጣት በኋላ ምናልባትም የቀድሞ ወዳጆቹን ለማገዝ የተወሰነ ቴክኒካል እና ታክቲካል ድጋፍ በአፍሪካ ህብረት በኩል ሊያገኙ ይችላሉ ወይ? እሱን ምናልባት ጊዜ የሚገልጥልን ጉዳይ ነው የሚሆነው። አሁን ላይ አፍሪካ ህብረት ሊቀመንበር ሆኖ የተቀመጡት ግለሰብ ከዚህ በፊት ከህወሀት ጋር የነበራቸው ወዳጅነት ምናምን ከግምቱ ሲገባ ህወሀት በዚህ በኩል የተወሰነ መፍጨርጨር ልታሳይ ትችላለች ተብሎ ይገምታል። ምክንያቱም ህወሀት እንደምታውቁት በዚህ ቀጠና ላይ ብዙ ወዳጆች አሏት። ያው ጀንበር ሲያዘቀዝቅ ሆኖ ነው እንጂ ከዚህ በኋላ አክቹዋሊ ሟች ህወሀት ብለን ነው የምናወራ። ህወሀት ይባል የፖለቲካ ፓርቲ የለም። ህወሀት ነበረ የቀድሞ የፖለቲካ ፓርቲ ህወሀት እያልን ለመነጋገር እንገደዳለን። የቀድሞ የፖለቲካ ፓርቲ ህወሀት ከቀድሞ ወዳጆቹ ጋር በመሆን በአፍሪካ ህብረት በኩል የተወሰነ ቴክኒካል እና ታክቲካል ድራማዎችን ለመፍጠር ይሞክራል። የተወሰነው ድራማዎችን ለመፍጠር ይሞክራል። ዳሩ ግን እዚህ ግባ የማይባል እንቅስቃሴ ነው ካደረገም ሊያደርግ የሚችሉ። ምክንያቱም ህወሀት በዚህ ሰዓት ላይ ያለበትን ውጥረት፣ ያለበትን ጭንቀት፣ ያለበትን ከፍተኛ የሆነ ድባቴ የሚያውቅ ነው የሚያውቀው ምክንያቱም ጂኦፖለቲክሱን ለሚያነቡ ፖለቲካዊ ካርታውን ለሚመለከቱ ህወትን ያድናሉ ተብሎ የሚጠበቁ ምዕራባውያን ሀገራት በራሳቸው ጉዳይ በጣም ቢዚ ሆነዋል። ህወትን በማዳን የሚታወቁት የነጩ ቤተሰቦችም አዲስ አለቃ መጥቶባቸዋል። አዲሱ አለቃቸው እንዲህ አይነት ጉዳይን ከመጤፍ አይቆጥሩም። የኒጀርሲው ሰውዬ እንዲህ አይነት ጉዳይ ጉዳያቸው አይደለም። እሳቸው በመካከለኛው ምስራቅ በታሪካቸው አግኝተውት የማያውቁትን ግምጃ ቤቱ አግኝቶት የማያውቀውን ንግድ አሻሽጠዋል። ቦይንግ በታሪኩ አግኝቶት የማያውቀውን አይነት የአንድ ጊዜ ሽያጭ በኤርባስ በኩል ቸብቸብቸብቸብቸብቸብ አድርገዋል። ምናምን በቃ የተሻለ እንትን ላይ ናቸው። ሰውየው አሁን ስለ ደደቢቱ ውላጅ ያን ያህል የሚጨነቁ አይመስለኝም። በዩኤ በኩልም ብናገኛቸው ሰውየው ሌላ ወዳጅነት መስመር እንትን ብለናል። ከሰሞኑ እስቲ የአቢ ጓደኞችን ይዤላችሁ መጥቼ በደንብ እንምንዋይበት ነው የሚሆነው እና ህዋት በየአቅጣጫው ያላት ነገር ትንሽ ጨለምለምለምለም ብሎባታል። ምክንያቱም ህዋት ብቻዋን አይደለም ከዚህ በፊት የምታገልን አዛይ ታዛይ ሆና ነው የምትመጣው ህወሓት የጡት ልጅ ናት አዛያዎቿ ሌሎች ናቸው ይዘዋት የመጡት ሌሎች ናቸው የሚሸክፏት ሌሎች ናቸው የሚያንጠለጥሏት ሌሎች ናቸው ትላንትናና ከትላንት በስቲያ እንግዲህ ብቻዋን ያልዘለለችውን ገደልም ነው አሁን ብቻዬን ሆኜ ሳለው ልዝለለው የምትለው ትላንትናና ከትላንት ወዲያ ታዝ ላይ ሄደችውን ጎዳና ነው አሁን በብቸኝነት ዘመኗ አይግድ የለም ከእናንተ ጋር አብሬ ልጓዘው እያለች ተማጽኗን እያደራችሁ ያለችው። ዳሩ ግን ነገሩ በዛ መስመር ይቀጥላል ወይ አይቀጥልም ወይ እሱን ጊዜ የሚፈርድላት ይሆናል። ፋኖ አብቅቶለታል። የፋኖ ማብቃትም በነገራችን ላይ የፋኖ ጨዋታው መድከምም፣ የፋኖ እጅ መስጠትም፣ የፋኖ መፍረክረክም፣ የፋኖ እዚህ ግባ የማይባል እንቅስቃሴ ውስጥ መግባትም ከዚሁ ከህወሓት ሽንፈት ጋር የተያያዘ ነው። ምክንያቱም ህወሓት ነፍሴ አሁን ላይ እንኳን አይደለም ለሌላ ተላላኪዎቿ እንኳን አይደለም፣ ለሌሎች ለምታዛቸው ሰዎች እንኳን አይደለም፣ ለሌሎች የእሷ ያልሆኑ ሰዎች ይቅርና ለራሷም ፖለቲካ ጠፍቶባታል። ለራሷም ከስራለች። ከሰሞኑ ፋኖ ወደ አንድነት መጣ፣ ወየውላችሁ፣ ጉዳችሁ ፈላ፣ የአራት ኪሎ ሰዎች ደነገጡ፣ የአራት ኪሎ ቤተመንግስት ሰዎች በጣም ከባድ ድንጋጤ ውስጥ ናቸው ምናምን ሲባል ነበር። እየውየው መሌው ደምቆ ነበረ እና፣ አሁን በተቃራኒው ሆኗል። በተቃራኒ ሆኗል። እነኚህ ሰዎች እርስ በራሳቸው ከባድ የሆነ ቡጥቡጥ ውስጥ ገብተዋል። የነ ዘመነ ካሴ ቡድን ከውስጥ እንደሚወጣው መረጃ ከሆነ ከሌሎቹ ጋር መጣላትም አቁሞ ምናልባትም በቅርቡ እርስ በርሱ እንደ ቁንቡርስ ሊበላላ እንደሚችል መረጃዎች ያሳያሉ። ይህ ቡድን አሁን ላይ ያለው የተሻለ የሆነ እንቅስቃሴ የሚያደርገው እዚሁ ዲጂታሉ ላይ ነው። ምድር ላይ የለም። ባለፈው በነገራችን ላይ አንድ ላይ ሰብሰብ ብለው ቁጭ ብለው ፎቶ ተነስቶ ያየናቸው አንደኛ ወደ ጎረቤት ሀገር ጥገኝነት ለመጠየቅም ጠንካራ ኃይል አይደሉም። ተግባብቶ ለመስራትም አልቻሉም። ባለፈው እንዳልኳችሁ እስክንድርን ሰምታችሁት ከነበረ በስልክም ሲነጋገር ከሻዕቢያ ጋር መንግስታዊ ከሆነ ቁመና ጋር እንኳን እንደ እንትን እንኳን አክብሯቸው እንደሆነ እንደተከበረ የፖለቲካ ፓርቲ እንኳን አክብሯቸው እያናጋገሯቸው አይደለም። ቢያዟቸውም ለፕሮክሲ ቢጠቀሙባቸውም ምናምን ቢሏቸውም ለተሻለ ግንኙነት ግን አይመርጧቸውም። ፈቅ እንደማይሉ ያውቃሉ። ዶክተር አብይ አሕመድ በአንድ ወቅት ብለዋል፣ በአንዳቱን የላከም ይንቃል፣ የላከም ይንቃል፣ በጊዜ ሂደት የላከም ይንቃል። እንደማጠቅም በሀገር እንደምትደራደር የሀገርን ጥቅም አሳልፈ እንደምትሰጥ ምና ማሰብ ስለሚጀምር ይንቃል። ይህ ሀገሩን የሸጠ ነው የሚል ለሌላ የተሻለ ወዳጅነት ቦታ አይሰጥም፣ አይቀበልም፣ ተመራጭነት አይኖርም። አሁን በነስክንድር ነጋ በኩልም ብናይ እየተሞከረ ያለው ሙከራ እዚህ ግባ የማይባል ነው። እዚህ ግባ የማይባል ነው። ሻዕቢያ በዋነኝነት ሊጠቀመው የሚችለው የደብረ ጽዮን ካምፕ መንጋጋም ጥርስም ጥፍርም አልባ ሆኖበት ለራሱ ጭንከት ውስጥ ነው። ይህንን ደግሞ ፖለቲካ አይደለም እኮ ፖለቲካውን ቶ ደህና አርገ መበጥበጥ እንኳን የማይችል ኃይል ለየትኛውም ጥቅም ሊያውሉ አይችልም። በዚህ ሰዓት ሰበሰባቸው፣ አመጣቸው። ፋኖ እኮ ህይወቱ እንዳለፈ እንደሞተ ምናምን የምታውቀው በግልጥ ተባብሬ ከህወሃት ጋር ሰርቼ በግልጽ ተባብሬ ከሻያ ጋር እንትብዬ በግልጽ ተባብሬ ከቀሌ ጋር ከሸኔ ጋር ሆኜ ምናምን። ኧረ እባካችሁ አመናችሁም አላመናችሁ፣ የህወሃት ሞት ተያያዥ የሆኑ ሌሎች ህወሃታዊ ሴሎችንም አብሮ የሚገል ነው። ብቻዋን አይደለም የምትሞተው ህወሃት። ብቻዋን አይደለም የምትጠፋው ህወሃት። በነገራችን ላይ ህወሃት ከምርጫ ቦርድ ስትዘረዝ ከፓርቲ ፖለቲካ ስትወጣ፣ ከጊዜ አስተዳደሩ መገፋቷ ይመጣል። ያኔ ስቴት ፓወር እያጣች ነው የምትመጣው። አሁን ህወሓት ከፋኖ ጋም በሆነ በሆነ ተጎራባች ኃይል ምናምንም ግንኙነት ለማድረግ የምትሞክረው መዋቅሩን ተገናርጋ፣ መዋቅሩ ከእጇ ከወጣ ብዙ እንቅስቃሴ አታደርግም። በዚሁ ከቀጠለ የምርጫ ቦርድ ውሳኔ ኦልሬዲ ተወስኗል። ወደ ማስፈጸሙ አንዳንድ ጉዳዮች ወደ ማጥራቱ ሲገባ ህወሀት ብትወድም ባትወድም ከመዋቅር ትወጣለች ከመዋቅር ትወጣለች። መዋቅሩን ተገን በማድረግ የምትጠቀምበትን አንዳንድ ፖለቲካዊ ጨዋታ ታጣለች ማለት ነው። ህወሀት እጇ ላይ የቀራትን መዋቅር ስታጣ ፋኖንም እንኳን የማገዝ አቅም ነው የምታጣው። ምክንያቱም ግንኙነት ለመፍጠርም የምትጠቀመው መንግስታዊ መዋቅርን ነው። በጊዜያዊ አስተዳደር ውስጥ ያሉ ሰዎቿን አሁን ኮንዲትም አይኖርም፣ መገናኛ ኮንዲትም አይኖርም። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64 ሺህ ብር ብቻ ባለ ሁለት መኝታ 53 ሚሊዮን ብር፣ ባለ ሶስት መኝታ 68 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40 ፐርሰንት ልዩ ቅናሽ ጋር ይዘንልዎት መጥተናል። ከስምንት ወር በፊት እዛው ሳር ቤት በካሬ 57 ሺህ ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብሎዎች መልካም አጋጣሚዎችን የሚጠቀሙ ናቸውና ከተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ዝም ብለን ሁኔታዎችን ስናይ ኢትዮጵያ ውስጥ ያሉ ታጣቂዎች ከዚህ ጊዜ በተሻለ ሊማሩ የሚችሉበት ወቅት የለም። ዳያስፖራው ከዚህ ጊዜ በተሻለ ጉዳዮችን በትኩረት ላይ የሚመለከትበት ጊዜ የለም። ምክንያቱም ትናንትና በዓለም አደባባይ ጮሆ አጫጮሆ ብሎ ምናምን ለህወሓት እድሜ መራዘም የራሱን አስተዋጽኦ ያበረከተው ተጋሩ ዲያስፖራ ትላንት፣ ከትላንት በስቲያ ገንዘብህን እንዲህ ስናረገው ነበር፣ ደላላ ስንገዛበት ነበር፣ የግል ኢንዱስትሪያችንን ስናቋቁም ነበር፣ ሀብታችንን ስናካበት ነበር፣ ኮንትሮባንዳችንን ስናሳልጥበት ነበር፣ ዶላራችንን ስንልበት ነበር እያሉት ነው። የነኝኞቹ ደግሞ የከፋ ነው። በዛ መጠን ራሱ ከፍ ያለ አላለም የሆነ ልክስክስክስክስ ያለ ነገር ነው። ማንበብ መቻል አለብን። ያቺ ድንፋታም ህወሓት ውድቢቷ አለች፣ ውድቢቷ አልፈረሰችም። እንደዚህ እንደዚህ እንደዚህ አላለችም እኮ አላለችም። ምን ሆና ነው እንዲህ ቀንዷን የተባለችው? እንኳን ያለ የለም። የስልጣን አራራ ካለባቸው ያላቸው አንድና ብቸኛ አማራጭ ሌላ ፓርቲ አቋቁመው ድጋሚ መምጣት ያኔ ትግራይ ህዝብ ከመረጣቸው እና ያለን ከወንጀል ጠያቂነት ያመልጣሉ ወይ? እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። ዶክተር አብይ ግን አንድ በጣም ከበድ ያለችን ቴክኒክ ተጠቅሟል። ይቺ ከበድ ያለች ቴክኒክ ዋጋ አስከፍለዋለች። በስተመጀመሪያ ፕሪቶሪያ ሲሄድ ብዙ ጫጫታ መጥቶበታል። የሰላም ስምምነት ሲፈራረም የፕሪቶሪያ ስምምነቱ ዋጋ የፕሪቶሪያ ስምምነቱ ብልሃት የፕሪቶሪያ ስምምነቱ ብልጠት የፕሪቶሪያ ስምምነቱ መፈረም አንድ ማርሽ ቀያሪ ማርሽ ቀያሪ ውሳኔ እንደሆነ ከዚህ ጊዜ በላይ የሚያሳይልን የለም። የፕሪቶሪያ ስምምነት መፈረም የትግራይ ህዝብ ህወሀትን በትክክለኛ መልኳ እንዲያያት መንገድ ከፈተ። ሆነ ብለው ይሁን በግርታ ከኢትዮጵያ መንግስት በተቃራኒ የቆሙ የምዕራቡ ዓለምን ሰዎች ምንነትና ማንነታቸውን ገልጦ ለማየትም ጠቀመ። የፕሪቶሪያ ስምምነት ማርሽ ቀያሪ ውሳኔ ነው። በጊዜው አይመስልም ነበር። ለአንዳንድ ሰዎች አልተዋጠላቸውም። በህወሓት ካላቸው የመረረ ጥላቻ የተነሳ አልተዋጠላቸውም። በጊዜው አልታኘከላቸውም። በአብይ መከዳት ስሜት ተሰምቷቸዋል። ዶክተር አብይ ክዶናል ብለዋል። ዶክተር አብይ እንደዚህ ያደረገን ብለዋል። ብዙ ነገር ብለዋል። ፖለቲካ ግን የዛሬ ጨዋታ ብቻ አይደለም። የአስር የሃያ የሰላሳ የአርባ ዓመት ውሳኔ ነው። በፖለቲካ ወንበር ላይ፣ በሀገር መሪነት ወንበር ላይ ተቀምጠ የምትሰጠው ውሳኔ የደፍ የደፉን አይደለም። በፕሪቶሪያ ስምምነት ወንድሞቻችንን አትርፈናል። የትግራይ ህዝብን አትርፈናል አትርፈናል ወንድሞቻችንም በፕሪቶሪያ ስምምነት የትግራይ ህዝብን እንደ ወንድም ህዝብ ከኛ ጋር አብሮ እንዲቀጥል በፖለቲካ ደናቁርት፣ በፖለቲካ ዘንቢሎች፣ በፖለቲካ ድንዙዞች የተነሳ ተነጥሎ እንዳይቀር ትልቅ ስራ ሰርቷል ፕሪቶሪያ። አሁን የትግራይ ህዝብና ህወሀት ተነጥለዋል። የአንድ ሳንቲም ሁለት ገጽታ አይደሉም። ህወሀት ማለት የትግራይ ህዝብ የትግራይ ማለት ህዝብ ህወሀት ምናምን የሚለው ህወሀታዊ ሞቶ አሁን አይሰራም፣ አይደሉም። ህወሀት ማለት ህወሀት ነው። የትግራይ ህዝብ ማለት የትግራይ ህዝብ ነው። የትግራይ ህዝብ ያለ ህወሀት ይቀጥላል። ህወሀት ግን ያለ ትግራይ ህዝብ አይቀጥልም። አሁን ደግሞ ህወሀት ማንም የለውም ማንም የተወሰኑ አካባቢዎች ላይ ህወሀት የሚደግፉ ሰዎች ይኖራሉ፣ አዋ ይኖራሉ። ምክንያቱም የሚታወቅ ነገር ነው። ግን አትሊስት አሁን ህወሀት ያኔ ጦርነቱን ሲጀምረው ምናምን ምናምን 2010 ከቤተ መንግስት ጥሎ ሲሄድ ከአዲስ አበባ ሲሸሽ ምናምን ሲገባ እዛ የነበረውን አይነት ህዝባዊ ቅቡልነት የለውም። እድሜ ለፕሪቶሪያ ስምምነት እድሉ ተሰጥቶት የሚለውን የግዛት አንድነት በፖለቲካ ጨዋታ ማስመለስ የማይችል ተፈናቃዮችን ወደ ቦታዎች መመለስ የማይችል ይልቁንስ በተፈናቃዮች ስም ሌላ ተፈናቃዮችን እየፈበረከ ገንዘብ የሚያሻሽጥ ደላላ መሆኑን ለትግራይ ህዝብ መልስ ተከለከለ ብሎ ጥያቄ ያወጣው ህወሓት የትግራይ ህዝብን ጥያቄ እንኳን መልስ መስጠት የማይችል እንደሆነ አሳየ። የፕሪቶሪያው ስምምነት ፖለቲካሊም፣ ወታደራዊም ምናልባትም የወደፊቱንም ታሳቢ ካደረገ ፖለቲካዊ ጨዋታ አንጻር ከመዘን ነው ማርሽ ቀያሪ ውሳኔ ነው። እዚች ዛሬ ያለንበት ቦታ ላይ የተገኘነው ፕሪቶሪያ ላይ በሰፈረችው ፊርማ ነው። ፕሪቶሪያ ስምምነት ባይኖር ኖሮ ምናልባት አሁን ያለው ሁኔታ በሙሉ በጣም በተቃራኒ ሊሆን ይችል ነበር። በእርግጥ ኢትዮጵያ ታሸንፋለች፣ ኢትዮጵያ ድል ላይ ነበረች። ነገር ግን ወታደራዊ ድሉን በፖለቲካዊ ድል ማስጠበቅ ካልተቻለ ትክክል አይመጣም። የፕሬቶሪያ ስምምነቱ ከመፈረሙ በፊት መንግስት እዛ ድረስ ደርሶ ነበር። አዎ ደርሶ ነበር። ግን በወታደራዊ ድል ብቻ ጉዳዩን እንትን ቢባል ትክክል አይመጣም። እንዲህ ምክንያቱም ወንድሞቻችንን ማስረፍ ስላለብን፣ የትግራይ ህዝብ ኢትዮጵያዊ ነው። ሌላ ፓስፖርት የለውም። ኢትዮጵያዊ ነው። እንደ ሌሎቹ ወንድሞቹ ነው የሚኖረው። ምን የሚያገኘው ነገር የለም። የትግራይ እናት ዛሬም ውሃ ይጠማታል። የትግራይ ወጣት ዛሬም ፍለጋ ይኳትናል። የትግራይ ወጣት ዛሬም በሊቢያ ይሰደዳል። የትግራይ ወጣት ዛሬ የሚርበዋል። እንደውም ከሌሎቹ የኢትዮጵያ ክልሎች በባሰ መልኩ በመኖርና ባለመኖር እጣ ፈንታ ውስጥ እያለፈ ነው። በማ በህዋት የተነሳ የትግራይ እናቶች የልጆቻቸው ሀዘን ሳይሽር የሌሎች የቀሩ ልጆቻቸው ሀዘን ይጨመር ይሆን አይጨመር ይሆን ይወስዷቸው ይሆን አይወስዷቸው ይሆን ይገሏቸው ይሆን አይገሏቸው ይሆን የሚል ጭንቀት ውስጥ ናቸው። ይህ ህዝብ ማረፍ አለበት መዳን አለበት እረፍት ያሸዋል በምን ተዳው በምን ተዳው በዚህ ሁሉ መከራ ውስጥ ያልፋል ህወሀት በምትባል ያረጀች ያፈጀች የማትረባ ቡድን የተነሳ አሁን ግን ያብቅቷል የትግራይ ፖለቲካ ኤሊት በአግባቡ ከተጠቀምበት አንድ ቀን ምናልባት ዋጋ የሚሰጠው የፕሪቶሪያ ስምምነት ነው የፕሪቶሪያ ስምምነት በድንቅ ፖለቲካዊ ጨዋታ ኢትዮጵያንም የትግራይ ህዝብንም ያዳል ለያይቻቸው አይደለም። እንደዛ ብለው ስለሚተነትኑት ዶክተር አብይ ትልቁ ውለታ ነው ያሉት ዋትስ ፈልገው አሁን ሻዕቢያን ምንም ምንም እየዮዮ መለ የሚሉት እንዲህ መጠቀሚያ ሊያደርግ የሚፈልጉትን ኃይል መጨረሻ ዱቄት ሊያደርግባቸው የሚችል በሳል የፖለቲካ ጨዋታ፣ በሳል የፖለቲካ አካሄድ፣ ብስል የሆነ ርቀት ስላለበት ነው። እና በዚህ ሁሉ ውስጥ ስባቷ ህወሀት እየተፈረከረከች አጅሪቷ ፋንሻ ፍርክስክሷ አይወጣ። ምክንያቱም እንግዲህ አባቱ ዳኛ ልጁ ቀማኛ ምናምን ምናምን አሁን አይሰራም፣ በቃ ከላይ ያለው አካል ከሞተ ከታች ያለው አካል በህይወት የመኖሩ ሁናቴ ጥያቄ ውስጥ የሚገባ ነው። እና አሁን ከህወሀት ጋር እሰራለሁ ቢል፣ ከማን ጋር እሰራለሁ ቢል ብዙም እዚህ ግባ የማይባል እንትን ነው። አሁን ህወሃት ድግስ አድማቂዎቹን ይዞ በአፍሪካ ህብረት በኩል ይመጣ ይሆናል። እስቲ እናያለን። ስብሰባ ይኖረዋል። እስቲ አብረን እንመለከተዋለን። በዛ ላይ ምን ይነሳል? የህወሃት ቀጣይ ዕጣ ፈንታስ ምን ይሆናል? ከሞት በኋላ ህይወት ይኖራት ይሆን? እሱን አብረን ነው የምናየው። እኔ እንደዛ የሚል ግምትና ንባብ ግን በእርግጥ ሊኖረኝ አይችልም። አሁን ካለው ነገር አንፃር ቀጣይ እድል ፈንታዋ፣ ቀጣይ ዕጣ ፈንታዋ፣ ቀጣይ መንገዷ፣ ቀጣይ ህይወቷ የቱ ጋር ያቆማታል የቱ ጋር ያቆማትም የቱ ጋር ድል ይኖራታል የቱ ጋር እንትን ያላትም አብረን ነው የምናየው። ግን የአብይ ማርሽ ቀያሪ ውሳኔ እንትን ነው፣ ህወሀት ብቻ አይደለም ፋኖ አብቅቶላታል። የአንድነቷ ጭራሽ የምፈረክረቋ እንትን ነው እና ፕሪቶሪያ ጣም ወሳኝ ስምምነት ነው አውላለንበት ብልጣ አብዛኞቹ ውሳኔዎች ባይዘው እንዲህ ጊዜ ሲመጣ ጊዜ የገለጣቸው ጊዜ እያሳየን ጊዜ የበለጠ እያብራራልን የሚቀጥል ነው የሚሆኑ ምን እንደሆኑ ማን እንደሆኑ ለምን እንትን እንዳሉ ምናምን በጊዜ ሂደት ውስጥ አብረን የምናየው ነው የሚሆኑ ህወሓታዊ ጋሻ ጃግሬዎች እንግዲህ አይዟችሁ፣ ኢትዮጵያ ማሸነፏን ኢትዮጵያ ድል ማድረጓን ግን ትቀጥላለች ነው የምላችሁ። በቃ አይዟችሁ ያልፋል። እንግዲህ መቼስ ማልጎደኒ መቼስ ማልጎደኒ ምንም ማድረግ ስለማይቻል ነው የሆን ነገር ማድረግ ቢቻል በጣም አሪፍ ነበር ግን አይቻልም ነው የምንለው። እኔ ግን ሁሌም እንደምለው እንደማይለወጣ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም ሸጋ ይሆናል፣ ሁሉም በጎ ይሆናል። እኔና እናንተ ሀገርም እንደ ልማዷት ታሸንፋለች። ዮሀንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ደግሜ ላለው የኔና እናንተ ሀገር እንደ ልማዷት ታሸንፋለች። ቻል ቆዩ